ብዙ ማሰብ እምፈልጋቸው ነገሮች ብዙ፣ የምኖሩባቸው የምኖላቸው ህልሞች አሉኝ። ለሳጀን ህልም ላስ ኔና አንቺ እንትን አንድ ጋር አይደላ? በአንድ ምስብ አይደላ? ቀሽ ሪ ይህን ያክል ስለ ተጨነቅሽልኝ ለእኔ ስላሰብሽልኝ፣ ስለ ሁሉ ነገር አመሰግናለሁ። ግን በእንደዚ አይነ መንገድ እናለያያለን እያስቤ አላውቅም። ፍሴቶሴቶ ሴቶች የእኛ የሴቶች ጸባይ እኮ በቃ እንደዚህ ነው። የምር አይጨበጥ አይያስ ጉድ ነው ናዲ። ባለፈው ሚፍታ እኔ ካላንተ መኖር አልችልም ካላንተ ማን ያለኝ እያስ እንደዛ ፍርድ እያልሽን ስታለቅሽ እንዳልነበር ዛሬ በቃ እዚሁ ነው መኖር የምፈልገው ሀገሬ አንተ ሂድ ማለት ምን ማለት ነው? መሄድ አለብሽ። አረግ ሙና ሀኪ የበላቸው ጅባል ጨዋል አረ፣ የት ገብተው ነው? አረ አረ፣ አፋልጉ ንኩል። እኔ መለጠፍ ነው የቀረኝ። እውነት ነው የምላችሁ እነዚህ ልጆች የእውነት ተጣሉ፣ ፍርድ ቤት ሄዱ እንዴ? ጉድኮ ነው። አሰላሙ አሌይኩም ወራህመቱላ ወበረከቱ። ሰላም እንዴት ናችሁልኝ ውድ ቤተሰቦች? እንዴት አበሻችሁ? እንግዲህ ዛሬ እውነት ለመናገር ትናንትና ዛሬ በጣም ነው የደበረ። ድብር ድብር፣ በቃ ድብርብር ነው ያደረግኝ። ያው ፈኪና ስለጠፉ በቃ ሰፈሩም ጭር ብሏል። እና በጣም ታውቃላችሁ፣ ለአብዛኞቻችን ሱስ ሆነውብናል እና ሱስ ሆናችሁብናል። ሁሌም ኑልና አትጥፉብን ስንላቸው እነሱ ጭራሽ ብሶባቸው ሁለት ሶስት ቀን መቅጣት ጀምረዋል ማለት ነው። እንዴ! ምን አስበው ነው? ምን አስበው ነው? የእውነት እንዴ ነገሩ የእውነት የሆነ እንዴ ብዬ እንድጠራጠር፣ ለራሱ እንድጠራጠር እያደረገኝ ነው። እነዚህ ልጆች የእውነት ተጣሉ እንዴ እስከምል ድረስ ማለት ነው። እርግጥ ነው ፈኪን እንግዲህ ያው በግድ ነበረው ሁለቱን ቪዲዮ ለራሱ ስትሰራ እየነበረው ታማለች። ያው ምላሷን ብዙ ሰውም ጥያቄ እያበዛባታል፣ ምናውቀም እየመሰላቸው ብዙ ሰዎች ይሳደባሉና ምናልባት ከዛ አንፃር እስከሚሻላት ይሆናልን ብዬ አሰብኩኝ። ብቻ ዛሬ ይመጣሉ ብዬ በጣም እርግጠኛ ነበርኩኝ። አልመጡም፣ እንግዲህ ምንም ማድረግ አይቻልም። እንግዲህ ነገ ደግሞ በተስፋ እንጠብቃለን ግን ከሁለት አንዳቸው እንኳን እንደው ብቅ ማለት እንደው ሌላው ቢቀር እንደው በኮሚኒቲ የሆነ የሆነ ነገር ጽፎ ቢያሳውቁን ደስ ይለን ነበረ ግን መረዳት አለባቸው የእውነት እኛንም መረዳት አለባቸው ስንት ሰው ነው የሚናፍቃቸው ስንት ሰው ነው የሚያስብላቸው ቀልድ አደለም እኮ ሴሬስ ሴሬስ በቃ ከልቡ የሚወዳቸው ሰው ብዙ ነገር ያስባል ብዙ ስጋት ውስጥ ይገባል ከዛ አንጻር ሰው ያለበትም ማሳወቅ ያለበት ማክበር አለባችሁ። ቤተሰቦቻችሁ እስከሆኑ ድረስ ቤተሰብ፣ የምር እዚህ ኮሜንት ከሚሰጣችሁ በላይ በልቡ የሚወዳችሁ ብዙ ሰው አለ፣ እና ለነዛ ሰዎች ማሰብ አለባችሁ። ስላላችሁበት፣ ስለምንም ብቻ የሆነ ነገር ማሳየት አለባችሁ። አህሙና ፈኪ፣ ይህን ነገር ማረም አለባችሁ። ሁልጊዜ እንደዚህ እየጠፋችሁ ብቅ ለምያላችሁ እንትን አትበሉ ማለት ነው። ለእኛም ማስቡልን፣ ለእኛም ተረዱን። እንደዚህ ብቅልም ብቅልም ምንም ምንም የማይጠቅም ነገር ለእናንተ የማይጠቅምም ለእኛም ማይጠቅምም፣ ማለት አይጠቅምም ስላችሁ፣ እኛ በጣም ብዙ ነገር ተስፋ የምናደርገዋለ የእናንተን እድገት ማየት እንፈልጋለን። የእናንተን ሳቅ ማየት እንፈልጋለን። የእናንተን ለውጥ ማየት እንፈልጋለን። ከስራችሁ አንጻር እድገት እንፈልጋለን። ሲቀጥል ደግሞ የእውነት ስትጠፉ ደግሞ የሚያሳስበን ብዙዎቻችን አለን እና ያንን ያንን ብትረዱ መልካም ነው ብዬ ነው ማስበው። ብቻ ግን ምንም ማለት አይደለም። እንችለዋለን ላያስች አይሰጥም አይደለም የሚባለው እንችለዋለን። የምር ግን እኔ ሲሬስ በጣም ሲጠፉ በጣም ነው የሚደብረኝ፣ እና አዝኜባችኋለሁ። እንደውም አንዳንድ ጊዜ እናደድባችኋለሁ ሁሉ ማለት ነው እንደዚህ ስጠፉ ምናምን። ብቅልም ምንድን ነው ብቅልም ጥፍት ማለት እንደ እና አስተካክሉ ይህን ነገር። ሲቀጥል እንግዲህ ናዲ ነች። ናዲና ሚፍታህ ናቸው እንግዲህ ባለፈው አዲስ አበባ በነበሩ ጊዜ የነበረውን ነገር ታውቃላችሁ። እንግዲህ ናዲ እና ሚፍታህ ሚፍታህ ለራሴ ጊዜ መስጠት አለብኝና ለተወሰነ ጊዜ እስኪ እንለያይና እንሞክረው አይነት ነገር ምናምን ሲያማክራት ተመካከረ ምናምን፣ ያው ከእሷ ለመራቅ እና ለራሱ ጊዜ መስጠት ፈልጎ ነበረ። ግን ናዲ በጣም ከፍቷት ነበረ ምናምን ነገር እንዴት እንደዚህ ትለኛለህ? እኔ ካላንተ መኖር አልችልም ካላንተ ማናለይ ብላ ዳመን ፓ ስታለቅስ ነበር። እና ያው እንግዲህ ሚፍታህም እንደዛ ብላ ያው ቀጥታ ወደ ወሎ ነው የሄደችው። እንግዲህ ተከትሏት ሄዶ ሚፍታህ የቅርታ ቅርታ፣ እኔም ካላንቺ መኖር አልችልም ታስፈልግኛለሽ ብሎ እንግዲህ የቅርታ ጠይቋታል ወሎ ድረስ ሄዶ ምናምን ነገር። እና አሁን ደግሞ መልሳ ናዲ በቃ ወሎ ነው መኖር የምፈልገው እዚህ ሀገሬ፣ ነው ተመችቶኛል። ከእናቴ ጋር ነው መኖር የምፈልገው። እናቴ ማቴ ጅን ብላኛለች እያለች ነበር። በግድ ግን የእሷን ፍላጎት ነው ከእናቷ በላይ የእሷ ትፈልጋለች። ናዲ እዛው ሀገሯ መሆን ማለት ነው እና አማራ ክልል፣ ወሎ ክልል ደግሞ ያን ያክል አዲስ አበባ ሁናችሁ አዲስ አበባ ስትሆኑ ስራችሁን ጥቅልል አድርጋችሁ ፎክስ ታደርጋላችሁ፣ ስራችሁ ላይ ብቻ ቤተሰብ ጋር ስትሆኑ ቤተሰብ ጋር የምታሳልፉ ጊዜ ይኖራል። ብዙ ብዙ ነገሮች አሉ። ከዛ አንጻር ስራ ላይ ትኩረት አታደርጉም፣ ያንን ያንን በማሰብ በዛ ላይ ደግሞ ያንን ያክል ሙርታሃ ወይንም ደግሞ ዝንት ብላቸው የምሰሩበት አይደለም። እንደምታውቁት፣ አማራ ክልል የኔትወርክ መዘጋት ሊኖር ይችላል፣ ጦርነት ሊኖር ይችላል፣ የሆነ ረብሻ ሊኖር ይችላል። ብዙ የሚያጨናንቁ ነገሮች አሉ እና ከዛ ከዚ አንጻር እንግዲህ አይሁንም፣ እዛ መሄድ አለብን ብሏት ነበረ ሚፍታህ። እሷ ደግሞ እዚ መኖር የምፈልገዋለች እና ሚፍታህ ደግሞ ያው እንደሰማችሁት እኔ ብዙ ህልሞች አሉኝ፣ የምኖርላቸውን ማስታካት የምፈልጋቸው ህልሞች አሉኝ እና የኔና አንቺ መንገድ ይለያያል ማለት ነው ብሎ እንግዲህ ተለያይቷታል ማለት ነው። ግን እዚህ ጋር ናዲን ሳልናገራት ሳልመክራተው የማላልፈው ነገር በመጀመሪያ ደረጃ ሁለታችሁም ትዋደዳላችሁ። ይ ፍቅር የሚባለው ነገር ውስጥ አለ እናንተ መካከል ማለት ነው። ግን በፊት ላይ ያው ሚፍታህ ከሚፍታህ በፊት ግን አንቺ ነበር ሚፍታን ስቶች የነበረው እና ከዛ አንጻር ሚፍታህ ባለፈው ያ ነገር ሲፈጠር በጣም ብዙ ነገር ተብሏል። ልጅቷን ካሰመጥካት በኋላ ፍቅር ፍቅር ካጫወትካት በኋላ ተስፋ ከሰጣት በኋላ እንዴት እንደዚህ ታደርጋታለህ? ምናምን ተብሎ በጣም ብዙ ተወቅሷል፣ በጣም ብዙ ተሰድቧል፣ ብዙ ነገር ተብሏል። አሁን ላይ ያንን ነገር ችሎ ተቋቁሞ እንደገናም ደግሞ ስለምታስፈልጊው አብራችሁ መስራትን መገጠልም ስለሚፈልግ ይህ ልጅ እንሄድ ሲልሽ አልፈልግም፣ እዚሁን ነው መሆን የምፈልገው ማለት ምን ማለት ነው? የማይሆን ነገር ነው ማለት መሆን ነገር ነው ሲልሽ እየገፋሽ ነው ያለሹ፣ ግባቧን አንቺ በተራሽ በቃ ይሆናል አደለ? አንቺን በተራሽ ዋጋ እያስከፈልሽው አይነት ነገር ወይ ደግሞ እየተበቀልሽው አይነት ነገር ነው እየተሳ እያየሁብሻለት በቀር ሲባል፣ ያው እሱም እንደዛ ስላደረገ አንቺን በተራሽ ጢባራ ብለህ መሆን እየሞከርሽ ነው። እና ያ ነገር አይዋጣም፣ እውነት ነው፣ ዋጋ ያስከፍላል። እና በኋላ እንዳታለቅሺ በደንብ አስቢበት። እዛ ብትሄጂ በቃ ድብ እናርገሽ፣ ዩቱብሽንም ትሰራለሽ ስራችሁ ላይ ትኩረት ታደርጋላችኋል። ለዛ አብረሾ ብትሄጂ በጣም ደስ ይላል። በዛ ላይ ተላምዳችኋል። ሚፍታህ እንዳንቺ ከአሁን በፊት ሴትን በደንብ ተዋውቁ ተቀራርቦ እንደዚህ ተግባብቶ አያውቅም። ለመጀመሪያው የመጀመሪያው አንቺ ነሽ እና ከዛ አንጻር ብትረጁው ደስ ይለኛል። በዚህ ልክ ዝንት ብሎ በዚህ ልክ ስፍስፍ የሚልልሽ ወንድ አገኝተሽ ነው የምር። አንዳንድ ሴቶች እንደዚህ ለሚወደን ሰው ቦታ አንሰጥም። ያ የሚወደን ሰው ዋጋ እንደከፈለልን ወይም ደግሞ የሆነ ነገር ሲፈጠር ስንለይ ወይ የሆነ ክፍተት ሲፈጠር ምናምን፣ ነው የዛ ሰዓት ነው ነገሮች የሚገቡን። ግን ያ ከመሆኑ በፊት ማስተዋል የሚባል ነገር ሊኖረን ይገባል። እና ስለዚህ እንደኔ እንደኔ በደንብ አስቢበት። ከሱ ጋር ሆነሽ ቀጥ ብቴ ያዋጣሻለሁ እንዳጠቃላይ እያልኩሽ አለሁት። ከምንም በላይ እናትሽ ሳትሆን አንቺ ነሽ እዛው መቅረት የፈለግሽው። ለምን ፈለግሽ? እስከ ዛሬ ስትኖር የነበረው አዲስ አበባ ነው። ከወሎ ወሎ የተወሰነ ጊዜ ትሄጃለሽ፣ ከዛ አለቱል ወይም ደግሞ ቶሎ ብለሽ ወደ አዲስ አበባ ትመለሻለሽ። ቤት አለሽ፣ የተገራየሽ እቃዎች አሉሽ ምናምን። ዝም ብሎ ድንገት አይደለም የተገናኛችሁት፣ አዲስ አበባ በቃ ስትኖሩ ትውቃችሁ። እዚህ ደረጃ የመድረሳችሁ መግባባታችሁ ሁሉ አዲስ አበባ ነው። ስለዚህ አሁን ለምንድን ነው ከአዲስ አበባ መቅረት ያስፈለገች እና ስለዚህ በቃ አዲስ አበባ መሄድ አለብሽ ነው። እንዳጠቃላይ ለምንም ነገር የሚመቸው ያው የተሻለው አዲስ አበባ ስለሆነ ማለት ነው። እዛ ጋር ቤተሰብ ቤተሰብ አለ፣ እንደተናገርኩት፣ መጀመሪያም ላይ ብዙ ብዙ ነገር አለ። ከዛ አንፃር ምንም የማይሆን ነገር ነው እያየነውም ስለሆነ እዛ ሄዳችሁ እኮ አልፎ አልፎ ነው ቪዲዮ የምትሰሩት በዚህ ሰዓት እንኳን ማለት ነው። አሁን ከሰሞኑ ባየ ነው። እና ሁልጊዜ ደግሞ ቢሆን ምን ያክል ልትሰሩ ትችላላችሁ፣ ምን ያክል ደግሞ ላትሰሩ ትችላላችሁ የሚለውን ግምት ውስጥ ማስገባት አለብሽ። ስለዚህ ብትረጁ ደስ ይላል።